ስለ ራሄል ጌቱ ያልሰማናቸው አምስት ሚስጥራት በዛሬው ዕለት በተለያዩ ነጠላ ዜማዎች እንዲሁም በቡድን ስራዎች ወደምናውቃት ድምፃዊት ፊታችንን አዙረናል። ታዲያ የራሄል ጌቱን ትውልድና እድገት፣ የፍቅር ሕይወት፣ ያሳለፈቻቸውን ውጣ ውረዶች ወዘተ በዚህ ቪዲዮ እናነሳለን። በዚህም ከአምስት ወደ አንድ እያልን እንመለከታለን። ለቻናሉ አዲስ ከሆኑ አሁኑ ሰብስክራይብ በማድረግ ቤተሰብ በመሆን እንዲሁም እስከ መጨረሻው ድረስ አብራችሁን በመቆየት የምናስቀኛችሁን አዳዲስ እውነታዎች ተከታተሉን። አምስት ትውልድና እድገቷ ራሄል ጌቱ ተወልዳ ያደገችው መዲናችን በሆነችው አዲስ አበባ በተለምዶ አምባሳደር እየተባለ በሚጠራው ሰፈር ነው። በዚህም በልጅነቷ ወላጆቿን በማጣቷ የአካባቢው ሰዎች በመደጋገፍ እንደ አደራ ልጅ ያሳደጓት ሲሆን የመጀመሪያ ደረጃ ትምህርቷን ጆን ኬኔዲ በተባለው ትምህርት ቤት ተከታትላለች። በመቀጠልም የሁለተኛ ደረጃ ትምህርቷን በጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት የተማረች ሲሆን ከልጅነቷ ጀምሮ ለሙዚቃ እና ለተለያዩ የጥበብ ስራዎች የተለየ ፍቅር አላት። ታዲያ ከልጅነቷ ጀምሮ ከአርቲስት ሄኖክ ወንድሙ ጋር ጎረቤታማቾች በመሆን አብረው ያደጉ ሲሆን የሄኖክ እናትና የራሄል እናት በጣም የሚዋደዱ ባልንጀሮች ነበሩ። በኋላም እኚህ ሁለቱ አርቲስቶች እናቶቻቸው በህይወት ባይኖሩም እነርሱ ግን የወላጆቻቸውን ጓደኝነት በእነርሱ በኩል በማስቀጠል እስካሁን ድረስ እንደ ወንድምና እንደ እህት የሚዋደዱ ጓደኛማቾች ናቸው። አራት ያሳለፈቻቸው የህይወት ውጣ ውረዶች አንዳንድ ጊዜ ሰዎች የደረሱበትን የስኬት ማማ ስናየው በጣም በቀላሉ እና በአንድ ጀንበር ያገኙት ይመስለናል። ነገር ግን ነገሩ ወዲህ ነው። በዚህ ዓለም ላይ ስንኖር ማንኛውንም ትንሽ እንኳን የሚባል ስኬት ለማግኘት እጅግ እልህ አስጨራሽ ትግል ይጠይቃልና ድምፃዊት ራሄል ጌቱም በልጅነቷ ወላጆቿን ካጣችበት ጊዜ ጀምሮ ይህ ነው የማይባል ብዙ ውጣ ውረዶችን አሳልፋለች። ታዲያ ራሄል ጌቱ ገና ከጨቅላ ዕድሜዋ ጀምሮ አደራ የተሰጣቸው የሰፈር ሰዎች እየተቀባበሉ እና እየተረዳዱ ያሳደጓት ሲሆን እርሷም ገና በለጋ ዕድሜዋ ከትምህርት ሰዓት ውጪ በክረምት ወራት የሕፃናት እና ወጣቶች ቲያትር ቡድኑን ተቀላቅላለች። በዚያን ጊዜም ከእነ እሱባለው ይታየው ጋር እና ከሌሎች ታዳጊዎች ጋር በመቀዳጀት ሀገራዊ መዝሙር የሰሩ ሲሆን በኋላም የተመስገን ልጆች የተሰኘውን የዳንስ ቡድን በመቀላቀል ተወዛዋዥ ለመሆንም ችላለች። በኋላም ገና በ19 ዓመት ዕድሜዋ አካባቢ የእኛ የተሰኘው ፕሮጀክት ሲመጣ በመመዝገብ እና ከብዙ ተወዳዳሪዎች ጋር በመወዳደር ተሳክቶላት ለማለፍ የቻለች ሲሆን የእኛ የተሰኘውንም ቡድን ተቀላቅላለች። ይህ ቡድን እያዝናና የሚያስተምር ድራማ እንዲሁም ሙዚቃ የሚፈበርክ በመሆኑ ከሕዝብ ጋር ለመተዋወቅ አስችሏታል። ታዲያ በዚህ ቡድን ውስጥ እያለች ከሕዝብ ጋር የተዋወቀችው ብቻዋን ሳይሆን ቡድኑ በጋራ በሚሰራው ስራ ነበር እና ፕሮጀክቱ ሲያልቅ እነርሱም ቡድኑን ለማስቀጠል ያህል እንደኛ በሚል መጠሪያ ከፕሮጀክቱ በኋላም ዳግም ተከሰቱ። ቢሆንም ግን በቡድን የሚሰራ ስራ በርከት ያለ ጊዜንና ትዕግስትን የሚጠይቅ በመሆኑና ከስራውም በኋላ የገንዘቡ ሁኔታ እምብዛም አርኪ ባለመሆኑ በየግል ለመስራት በማሰብ ሁሉም ለየግል ስራቸው መንቀሳቀስ ጀመሩ። በዚህም መሰረት ከሁሉም በመቅደም ራሄል ጌቱ በግል ባወጣችው ነጠላ ዜማ ፈርቀዳጅ ሆነች። ታዲያ ወንዲ ማክ የተባለው ሙዚቀኛ በሰጣት ግጥምና ዜማ ጥሎብኝ የተሰኘ ሙዚቃ የለቀቀች ሲሆን እንደ መታደል ሆኖላት ይህ ሙዚቃ ከህዝብ ጋር በይበልጥ እንድትተዋወቅ ከመርዳቱም በላይ የአዲስ ሙዚቃ ሽልማትንም እንድታገኝ አስችሏታል። ሶስት የፍቅር ህይወቷ ራሄል ጌቱ ከዚህ ቀደምም ሆነ በአሁኑ ሰዓት ትዳር አልመሰረተችም። ነገር ግን ብዙ ሰዎች ያገባች ሊመስላቸው ይችላል። ምክንያቱ ደግሞ አፎሚያ የምትባል የስምንት ዓመት ልጅ ስላለቻት። ታዲያ ራሄል ምንም እንኳን ትዳር ያልመሰረተች እንስት ትሁን እንጂ በሆነ አጋጣሚ ከወለደቻት ሴት ልጇ ጋር በፍቅርና በደስታ ከመኖሯም በላይ የልጇን ስም በሰውነቷ ላይ ተነቅሰዋለች። እናም የትዳር ምርጫዋ ምን አይነት ወንድ ይሆን እንደሆነ በተጠየቀች ጊዜ ጥሩና ታማኝ ወንድ፣ እግዚአብሔርን የሚፈራ እንዲሁም ስራዬን እንደ ራሱ ስራ አድርጎ እጅግ የሚያከብርልኝ ወንድ ካገኘው አገባዋለሁ ስትል ትናገራለች። ሁለት ባህሪዋና ማንነቷ ራሄል ጌቱ ገና በጨቅላ እድሜዋ ባሳለፈቻቸው ውጣ ውረዶች የተነሳ እጅግ ሆደ ቡቡ የሆነች ሴት ናት። ታዲያ ይህች የ27 ዓመቷ አርቲስት ለመጀመሪያ ጊዜ ብቻዋን በለቀቀችው ጥሎብኝ በተሰኘ ሙዚቃ ምክንያት አንድ መናገር የማይችል ሕፃን አፉን ከፈተ በሚል የሕፃኑ እናት የተናገረችበትን ቪዲዮ ባየች ጊዜ እጅግ ተንሰፍስፋ ያገኘቻቸው ሲሆን በዚህ አጋጣሚ ሕፃኑንና እናቱን ለመርዳት ደፋ ቀና እያለች የሚረዱበትን መንገድ ማመ መቻቸት ጀምራ ነበር። በኋላም ውጥኗ ተሳክቶ በእርሷና በሰይፉ አማካኝነት ህፃኑ እና እናቱ በተወሰነ መንገድ ሊረዱ ችለዋል። ታዲያ ራሄል ጌቱ በኋላም ቢሆን የህፃኑ እናት ከአራት ልጆቿ ጋር ያለችበት ሁኔታ ልቧን ስለነካው በቻለችው ሁሉ በመደገፍ ላይ ትገኛለች። ይህ ተግባር ደግሞ እጅግ የሚበረታታ በመሆኑ እኛም ልናጋራችሁ ወደናል። ታዲያ ራሄል ጌቱ ሌላው የውስጥ ማንነቷ አልቃሻ እና ቶሎ የሚከፋት ሴት መሆኗ ነው። በተለይም ጓደኞቼ እና የኔ የምትላቸው ሰዎች ፊት ሲከፋት የማልቀስ እና የመከፋት ነገሮች ይታዩባታል። ነገር ግን ከዚህ ስሜት ውስጥ ለመውጣትም ጊዜ አይፈጅባትም። እንዴት ቢባል አሁን አልቅሳ እና ተከፍታ አሁን ደግሞ ተጽናንታን ልትደሰት እና ልትስቅ ትችላለችና። አንድ አሁን እየሰራቻቸው ያሉ አዳዲስ ስራዎች ድምፃዊት ራሄል ጌቱ እንደኛ ከተሰኘው የቡድን ስራ ከወጣች በኋላ የተለያዩ የራሷን እና የሰዎችን ስራዎች ስታቀነቅን ነበር። በዚህም እጅግ ተወዳጅነትንና ተጨባይነትንም አትርፋበታለች። ከዛም አልፋ ከታዋቂ ሰዎችም ጭምር አድናቆት እና ስጦታ ተበርክቶላታል። ለምሳሌ ብክንክን በተሰኘው ቆየት ያለ ሙዚቃ የምናውቃት ድምጻዊት ፋንትሽ በቀለ በሙዚቃዋ እጅግ ስለወደደቻት ውድ የሆነ ሰዓት በስጦታ መልክ አበርክታላታለች። እናም ራሄል ይህን ስጦታ ከአንጋፋዋ ድምጻዊት በማግኘቷ ክብር እንደተሰማት ትገልጻለች። ታዲያ ጥሎብኝ፣ አልጓጓም፣ ፋሽን ነው በተሰኙ ጥቂት ስራዎች ብቻ ሁለት ሶስት አልበም ከሰሩ ሰዎች በላይ ተደማጭነትን ያተረፈችው ራሄል ጌቱ ለዛሬ ያሰናዳንላችሁን ስለ ድምፃዊት ራሄል ጌቱ ያልሰማናቸውን አምስት እውነታዎች ይህን ያህል ካየን፣ በሌላ ጊዜ እንዲቀርብላችሁ የምትፈልጉትን ማንኛውንም አርቲስት ወይም ተጽዕኖ ፈጣሪ ሰው ከታች በኮሜንት ሳጥን ውስጥ በማስቀመጥ አስተያየታችሁን አጋሩን። በተረፈ ይህን ቪዲዮ ላይክ በማድረግና ቻነሉን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ቸር ያገናኘን።